መዝሙር 146 ሃሌሉያ ነፍሴ ሆይ እግዚአብሔርን አመስገኝ በሕይወቴ እግዚአብሔርን አመሰግናለሁ በምኖርበት ዘመን ሁሉ ለአምላኬ ዘምራለሁ ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ ነፍሱ ትወጣለች ወደ መሬቱም ይመለሳል ያን ጊዜ ምክሩ ሁሉ ይጠፋል የያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው እርሱም ሰማይና ምድርን ባሕርንም በእርሱም ያለውን ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ እግዚአብሔር። የታሰሩትን ይፈታል፣ እግዚአብሔር የወደቁትን ያነሳል፣ እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል፣ እግዚአብሔር ስደተኞችን ይጠብቃል፣ ድሀ አደጎችንና ባልቴቶችን ይቀበላል፣ የአጢአተኞችንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል፣ ጽዮን ሆይ አምላክሽ ለልጅ ልጅ ነው። አሌሉያ። መዝሙር 147 እግዚአብሔርን አመስግኑ፣ መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸው የቆሰሉትን ይፈውሳል፣ ሕማማቸውንም ይጠግናል። የከዋክብትንም ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኃይሉም ታላቅ ነው፣ በጥበቡም ቁጥር የለውም። እግዚአብሔር የዋሃንን ያነሳል ኃጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል። ሳርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም፣ ለሚጠሩት ለቁራዎችም ጫጩቶች፣ ለእንስሶችም ምግባቸውን ይሰጣል። የፈረሰን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑት ይደሰታል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላክሽ እልል በይ። የደጆችሽን መወርወሪያ አጽንቶአልና ልጆችሽንም በውስጥሽ ባርኳልና፣ በወሰነሽም ሰላምን አደረገ፣ የስንዴንም ስብ አጠገበሽ። ነገሩን ወደ ምድር ይሰዳል፣ ቃሉም እጅግ ፈጥኖ ይሮጣል። አመዳዩን እንደ ባዘቶ ይሰጣል፣ ጎሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል፣ በበረዶውስ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሳል፣ ውሆችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌሉያ። መዝሙር 148 ሃሌሉያ። እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት። ከዋክብትና ብርሃን ሁሉ አመስግኑት። ሰማይ ሰማያት አመስግኑት፣ የሰማያት በላይም ውሃ። እርሱ ብሎአልና ሆኑም፣ እርሱ አዞአልና ተፈጠሩ። የእግዚአብሔርን ስም ያመስግኑት፣ ለዘላለም ዓለም አቆማቸው፣ ትእዛዝን ሰጠ አያልፉም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑ፣ እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም ተራሮች፣ ኮረብቶችም ሁሉ የሚያፈራም ዛፍ ዝግባም ሁሉ፣ አራዊትም እንስሳትም ሁሉ፣ እንቀሳቃሾችም፣ የሚበሩ ወፎችም፣ የምድር ነገሥታት አሕዛብም ሁሉ፣ አለቆች የምድርም ፈራጆች ሁሉ፣ ጎልማሶችና ቆነጃጀት ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ፣ ስሙ ብቻውን ከፍ ከፍ ብሏልና ምስጋናውም በሰማይና በምድር ላይ ነው። የሕዝቡን ቀንድ ከፍ ከፍ ያደርጋል የቅዱሳኑንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌሉያ። መዝሙር 149 ሃሌሉያ። ለእግዚአብሔር አዲሱን ቅኔ የተቀኙለት፣ ምስጋናው በቅዱሳኑ ጉባኤ ነው። እስራኤል በፈጣሪው ደስ ይበለው፣ የጽዮንም ልጆች በንጉሣቸው ሐሴትን ያድርጉ። ስሙን በዘፈን ያመስግኑ፣ በከበሮና በመሰንቆ ይዘምሩለት እግዚአብሔር በሕዝቡ ተደስቷልና የዋሃንንም በማዳኑ ከፍ ከፍ ያደርጋልና። ቅዱሳኑ በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በጎሮሯቸው ነው፣ ሁለት አፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህቺ ክብር ናት። ሃሌሉያ። መዝሙር መቶ ሃምሳ ሃሌሉያ። እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት። በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት። በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት። ድምፁ መልካም በሆነ ጽናጽል አመስግኑት፣ እልልታ ባለው ጽናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። አሌሉያ